ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው አድማጮቻችን የምትከታተሉት የእናንተወኛው የህዝብ ድምፅ የሆነው ቢቢኤን ነው። ወደ ዜና ክፍለ ጊዜያችን ደርሰናል። ዜናዎቹን ወደ እናንተ ከማድረሳችን በፊት ግን እኔና ባልደረባይም አብደላ ተክቢር በወቅታዊ ጉዳዮች ላይ መነጋገር ፈለግን። ሰላም አለይኩም አብደላ። ዋለይኩም አሰላም ወራህመቱላሂ ወበረካቱ ሳዲቅ። ዲስ የአሜሪካ ፕሬዝዳንት ተመርጧል። እንግዲህ እንትን ብቻ ሳይሆን ዓለሙን በሙሉ ቀውጤ እያደረገው ነው። እንዴት እየተገነዘብከው ነው? በአጠቃላይ ስታየው እንደው እኔ በራሴ እንትን ሳይሆን አላህ ይሄን ነገር ያመጣው የራሱ ምክንያት አለው የሚል ወደሚለው መደምደሚያ ነው የምደርሰው። ግን ስታየው የምታየው አንዳንድ ውጤቶችም የሚያሳዩት ነገሮችም ለየት ያለ ነገር ነው። አላህ ያመጣበት ሰበብ እንዳለው ነው ወቅቱ ብዙ እስልምናን ማጣጣል ሚዲያዎች የተለያዩ ዓለም አቀፉ ሚዲያዎች እስልምናን የማጣጣል ስራ እስልምናን ከቴሮሪስት ጋር የማያያዝ ስራ እነዚህ እነዚህ ነገሮች ወደ የማክተሚያው መጀመሪያ ይመስለኛል። ይሄ በዚህ ነው የማየው። ምን ይመስላል? ዲናችን ላይ፣ በሃይማኖታችን ላይ የተለያዩ ፕሮፓጋንዳዎች፣ የተለያዩ ነገሮች ይደረጉ ነበር ነበርና በዛ ሰዓት የለም እኛ አይደለንም እኛ ንጹሃን ነን እምነታችንን ተግባሪ ነን እያለን የምንናገረው እኛ ብቻ ነበርና አሁን ግን እንደምትመለከተው ከሆነ በአጠቃላይ ታዳጊ ህጻናቶች ሳይቀር ነው እየወጡ እኛ ሙስሊሞችን እንወዳለን፣ ጥላቻ ይብቃ፣ ጥላቻ ይቆም እያሉ እየተናገሩ ነው ያሉት። በተመሳሳይ መልኩ እንደዚሁ ካናዳ ላይ በዚሁ ዶናልድ ትራምፕ በሚያሰራጨው የጥላቻ መልእክት እየሰከረ ወጣት ስድስት ሙስሊሞችን ገድሎ እንደዚሁ ካናዳ ውስጥ የተፈጠረውን ሁኔታ አይተናል። መስጊድ ድረስ በመሄድ ያንን ጥቃት ፈጽሞ ማለት ነው። ስለዚህ ሚዲያውም በአጠቃላይ ሁሉም እየተደረገ ያለው ነገር ትክክል አይደለም በማለት መልእክትን እያስተላለፈ ያለበትን ሁናቴ አይተናል። በተለይ ከሰዎች የምታየው ፍቅር በጣሙን የሚማርክ ነው። ወደ አዲሱ ፕሬዚዳንት ዶናልድ ትራምፕ በምንመለስበት ሰዓት በጣም ቃል አባይ ቃሉን የማይጠብቅና ብዙ በንግድም አለም ውስጥ ቢሆን ብዙ ግድፈቶች ያሉበት ግለሰብ ነው። እያደረገ ያለው ነገር አንድ የአሜሪካ ፕሬዚዳንት ሀገሩን ይጠብቃል፣ አገሩን፣ ህዝቡን ይከላከላል። ግን ፕራክቲካሊ እና በተግባር እያየነው ያለነው ነገር ይሄ አዲሱ ፕሬዝዳንት ፀረ አሜሪካዊ የሆነ ተግባርን እያራመደ ነው ምናየው። እንግሊዝ ላይ ቀደም ሲል ፓርላማ ውስጥ የተደረገውን ነገር አይተናል። ፕሬዝዳንቱ መምጣት የለበትም ተብሎ ክርክር የተደረገበት ሁናቴ አለ። በተመሳሳይ መልኩ ከተለያዩ መንግስታትም ተቃውሞ እየቀረበበት ያለበት ሁኔታ አለና በኔ ግምት ይሄ ግለሰብ ፀረ አሜሪካዊ ነው ብዬ ነው የምገምተው። ሙስሊሞች ወደ አሜሪካ መምጣት የጀመሩት አሁን አይደለም። ቀደም ሲል ከስሌቨሪ ጊዜ ጀምሮ ሙስሊሞች እዚህ በመምጣት ቺን ሀገር ገንብተዋል። ስለዚህ ሙስሊሞች መግባት የለባቸውም በሚል የሰባት ሀገራት ሙስሊም ሙስሊሞችን ማገዱ ለ90 ቀንም ቢሆን ጸረ አሜሪካዊ የሆነ ተግባር ነው። ስለዚህ እኛም በጽኑ እንቃወመዋለን። በተረፈ ግን ሁሉ ነገር የተረጋጋ ነው። ውጭ ያለ ሰው ሊጨነቅ ይችላል። አዎ፣ ምንም የሚያሰጋ ነገር የለም። ምን እንዲያውም እዚህ ላይ በጣም እንትን የሚያደርገኝ ነገር ምንድነው? የዚህ ሀገር ዜጋዎች በተለይ እንደዛ በአንድነት መንፈስ ወጥተው ይሄን ነገር ሲያወግዙ ሳይሰለቻቸው በየቀኑ ኤርፖርት እየሄዱ። እዛ ኤርፖርት አካባቢ ተቃውሟቸውን ሲያሰሙ እንዲያውም ኤርፖርት ውስጥ ራሱ ሰላተጀማ ጀማ እየተሰገደ ህዝቡ እንደዚህ እየጠበቀ ይሄ የምታየው ነገሮች ሁሉ ቅድም እንዳልኩ ነው ይመስለኛል። ይሄ ጥላቻ የነበረውን ነገሮች ሁሉ እንዲያውም ወደ ህዝቡ አንደርስታንድ እንዲያደርግ፣ እስልምናን እንዲያውቅ፣ ወደ ፍትህም በቃ እውነታውን እንዲረዳ የሚያደርገው ነገር ነው የሚመስለኝ እና ቅድም የመጀመሪያ መጨረሻ የመጨረሻው መጀመሪያ ነው ስለ ለማለት የፈለኩትም ይሄንን ነው። ምክንያቱም በተለያየ መልኩ ዲኑን እያሳወቀ ነው ያለው። አላህ የራሱ መንገድ አለው። ውድ የተከበራችሁ አድማጮቻችን የምትከታተሉት የእናንተው የኛው የህዝብ ድምጽ የሆነውን ቢቢኤን ነው። ቅዳሜ ታላቅ ሰላማዊ ሰልፍ አለ። አዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያመጣውን ጥላቻ በመቃወም የሚደረግ ሰላማዊ ሰልፍ አለ። ይሄንን አስመልክቶ የምናደርገው ዘገባ ይኖራል። ኢንሻአላህ ቢዚን ላይ ታላ ነው። አሁን ወደ ዜናዎቹ እንሸጋገራለን። ዜናዎቹን የሚያስደምጠን አብደላ ተክቢር ነው። አመሰግናለሁ ሳዲቅ። የኢትዮጵያ መንግስት በሺዎች የሚቆጠሩ ዜጎችን ማሰሩን ፍሪደም ሃውስ ገለጸ። በኢትዮጵያ የተነሳውን ህዝባዊ ተቃውሞ ተከትለው በአማራና በኦሮሚያ ክልሎች በሺዎች የሚቆጠሩ ሰዎች መታሰራቸውንና በመቶዎች የሚቆጠሩ ሰዎች ደግሞ መገደላቸውን ዓለም አቀፉ የመብት ተከራካሪ ፍሪደም ሃውስ አስታወቀ። ከህዳር 2015 ጀምሮ በኢትዮጵያ የተከሰተውን ህዝባዊ ተቃውሞ ተከትለው አምስት መቶ ዜጎች መገደላቸውን የኢትዮጵያ መንግስት ማመኑን የገለጸው ድርጅቱ ሌሎች ምንጮች ግን የተፈጸመውን ግድያ እስከ ስምንት መቶ እንደሚያደርሱት ፍሪደ ፍሪደም ሃውስ በ2016ቱ ሪፖርት ላይ ይፋ አድርጓል። እንደ ፈረንጆቹ አቆጣጠር ከ1991 ጀምሮ ሀገሪቱን ማስተዳደር የጀመረውና ራሱንም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ እያለ የሚጠራው ቡድን 547ቱን የፓርላማ መቀመጫ ወንበሮችን በብቸኝነት ተቆጣጥሮ መያዙን ፍሪደም ሃውስ ገልጿል። መንግስት ስልጣኑን ለብቻ ለመቆጣጠርም ተቃዋሚ ፓርቲዎች ላይ ጭካኔ የተሞላበት ጫና እንደሚያሳድር የገለጸው የመብት ተከራካሪው ተቋም ጋዜጠኞች፣ የፖለቲካ አክቲቪስቶች፣ ሙስሊሞችና የኦሮሞ ብሔር ተወላጆች የመንግስት የጭካኔ እርምጃ ሰለባ መሆናቸውን ድርጅቱ በሪፖርቱ ጠቅሷል። ከህዝባዊ ተቃውሞ ጋር በተያያዘ የታሰሩ ዜጎች በእስር ቤት ውስጥ ቶርተርን ጨምሮ ብዙ የማሰቃየት ድርጊቶች እንደሚፈጸምባቸው ፍሪደም ሃውስ በሪፖርቱ ይፋ አድርጓል። በጥቅምት ወር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለስድስት ወራት የሚቆይ የአስቸኳይ ጊዜያዊ ማዋጃቸውን ያስታወሰው ድርጅቱ አዋጁ መንግስት የመናገርና የሚዲያ መብትን እንዲገድብ ሰዓት እላፊ እንዲያውጅ የእንቅስቃሴ ገደብ እንዲጥልና የአሻውን ድርጊት እንዲፈጽም እንዳስቻለው ፍሪደም ሃውስ በሪፖርቱ ገልጸዋል። የአፍሪካ ሀገራት ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት እንዲወጡ የአፍሪካ ህብረት ጠየቀ። የአፍሪካ ህብረት ሀገራቱ በጅምላ ከዓለም አቀፉ ፍርድ ቤት ራሳቸውን እንዲያገሉ ቢጠይቅም ከአንዳንድ ሀገራት ተቃውሞ ገጥሞታል። በዚህም መሰረት ናይጄሪያና ሴኔጋል ህብረቱ ያቀረበውን ጥሪ ተቃውመዋል። የአፍሪካ ህብረት በበኩሉ ጥሪውን ያቀረበው በግዳጅ መልክ አለመሆኑንም ከቢቢሲ መረጃ ለመረዳት ተችሏል። እንደ ደቡብ አፍሪካና ቡሩንዲ ብሩንዲ ያሉ የአፍሪካ ሀገራት ህብረቱ ጥሪውን በይፋ ከማቅረቡም በፊት ራሳቸውን ከዓለም አቀፉ የወንጀለኞች ፍርድ ቤት ለማግለል ወስኖ የነበረ ሲሆን አሁን ህብረቱ ያቀረበውን ጥያቄም ከደገፉት ሀገራት መካከል ሆነዋል። አለም አቀፉ ወንጀለኞች ፍርድ ቤት ብዙ ጊዜ የሚያተኩረው በአፍሪካ መሪዎች ላይ ብቻ ነው ሲሉ ክስ የሚያቀርቡት የአፍሪካ መሪዎች የወንጀለኞቹ ፍርድ ቤት በነጭ መሪዎች ላይ እጁን አንስቶ እንደማያውቅም ይናገራሉ። ዓለም አቀፉ ፍርድ ቤት በበኩሉ የአፍሪካ መሪዎች በተደጋጋሚ የሚያቀርቡትን ክስ በማጣጣል ስራውን እየሰራ የሚገኘው በሁሉም የዓለም ክፍሎች መሆኑን ይገልጻል። አክለውም በአፍሪካ የሚፈጸሙ የጦር ወንጀሎችን ተከትሎ በጉዳዩ ሰለባ የሚሆኑ ንጹሐን ዜጎች ፍትህ እንደሚያገኙ ማስቻልም ሌላው ስራው እንደሆነ በመጥቀስ የአፍሪካ መሪዎችን ውንጀላ ይኮንነዋል። ተጠቅመዋል። ከ54ቱ የአፍሪካ ሀገራት መካከል 34ቱ የሚሆኑት በሮም የደረሰውን እና ዓለም አቀፉ ወንጀለኞች በፍርድ ቤት ምስረታ መነሻ የሆነውን የሮም ስምምነት ፈራሚዎች ናቸው። በአሁኑ ሰዓት የዓለም አቀፉ ወንጀለኞች ፍርድ ቤት ሊያስራቸው ከሚፈልጋቸው የአፍሪካ መሪዎች አንዱ የሱዳኑ ፕሬዚዳንት ዑመር አልበሽር ናቸው። የአፍሪካ ሀገራት ራሳቸውን ከዓለም አቀፉ የወንጀለኞች ተቋም እንዲያገሉ ተደጋጋሚ ጉትጎታ የሚያቀርበው የኢትዮጵያ መንግስት በዘር ማጥፋት ወንጀል የሚፈለጉትን የሱዳን ፕሬዚዳንት ዑመር አልበሽር አሳልፍ ያልሰጥም ማለቱ ይታወቃል። አስተያየት ሰጪዎች በበኩላቸው የአፍሪካ መሪዎች ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት ራሳቸውን ለማግለል የሚፈልጉት በሕዝባቸው ላይ ለፈጸሙትና ለሚፈጽሙት ወንጀል ተጠያቂ ላለመሆን ነው ሲሉ ይደመጣሉ። የሰመራ ዩኒቨርሲቲ ፕሬዝዳንት ታስረው ምርመራ እየተካሄደባቸው እንደሚገኙ ተገለጸ። በአፋር ክልል የሚገኘው ሰመራ ዩኒቨርሲቲ ፕሬዝዳንት የሆኑት አቶ አደም ቦሪ በፖሊስ ቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሚገኙ ተገለጸ። ፕሬዝዳንቱ በቁጥጥር ስር የዋሉት ከሐሙስ ጥር 18 ቀን 2009 ጀምሮ ሲሆን የአፋር ክልል ፖሊስ ኮሚሽን አቶ መሐመድ አሎፍኬን ፕሬዝዳንቱ የታሰሩ በምክንያት ምን እንደሆነ ተጠይቀው ዝርዝር መረጃ መስጠት እንዳልፈለጉ ሪፖርተር ዘግቧል። ሆኖም በቅርቡ በዩኒቨርስቲው ተከስቶ የነበረውን የሳቅ ለአቶ አደም መታሰር ምክንያት እንደሆነ ዩኒቨርሲቲው ገልጿል። የሰመራ ዩኒቨርሲቲ የዓለም አቀፍ ጉዳዮችና የሕዝብ ግንኙነት ዳይሬክተሮች ዳይሬክተር አቶ አቡበከር አሊ አቶ አደም ለስር የበቁት ፖሊስ በዩኒቨርሲቲው የደረሰውን ቃጥለው ተከትሎ የደረሰበት የምርመራ ውጤት እንዲገልጽላቸው በመጠየቃቸው ነው ብለዋል። የቃጥለው መንስኤ ሆን ተብሎ የተፈጸመ የወንጀል ተግባር እንደሆነ የክልሉ ፖሊስ ኮሚሽን እንደሚያምን ሲገልጽ፣ በአንጻሩ የፌዴራል ፖሊስ ኮሚሽን የፎረንሲክ ምርመራ ክፍል ግን ከዚህ የተለየ ውጤት እንዳለው እንደሚገመጥ መላምቶች እየደመጠ ነው ተብለዋል። ፕሬዚዳንቱ የሚመሩት ተቋም ምርመራ እየተካሄደበት እንደመሆኑ መጠን ፕሬዚዳንቱ የምርመራ ውጤቱ ከምን እንደደረሰ የመጠየቅና የማወቅ መብት እንዳላቸው አቶ አቡበከር ተናግረዋል። አቶ አደንቦሬ ተጨማሪ አስራ አራት ቀናት የምርመራ ጊዜ ተጠይቆባቸው በስር ላይ እንደሚገኙ ተነግሯል። የዩኒቨርስቲው ፕሬዚዳንት ምርመራ እየተካሄደባቸው ያለውም በአፋር ክልል ፖሊስ ኮሚሽን እና በፌዴራል ፖሊስ እንደሆነም ተገልጿል። ከዚህ ቀደም ቢቢኤን ሰመራ ዩኒቨርሲቲ ነደደ በሚል ርዕስ በዩኒቨርስቲ ውስጥ ለተከሰተው የሳቃጠለው ዜና ማቅረቡ የሚታወቅ ሲሆን ፕሬዚዳንቱ የታሰሩትም ከዚህ ከዚህ የእሳት አደጋ ጋር በተያያዘ ነው። በኮማንድ ፖስቱ የታሰሩ ዜጎች ሊፈቱ ነው። ተባለ የአስቸኳይ ጊዜ አዋጁን እመራለሁ ባዩ ኮማንድ ፖስት ያሰራቸውን ዜጎች ሊፈታ መሆኑ ገለጸ። የተሃድሶ ስልጠና ወስደዋል የተባሉት እነዚህ ዜጎች 11352 ሲሆኑ በነገ ዕለትም እንደሚፈቱ ተነግሯል። በኢትዮጵያ በተለያዩ አካባቢዎች የተነሳውን ህዝባዊ ቁጣ ተከትለው ኮማንድ ፖስቱ ለቁጥር የሚታክቱ ዜጎችን አፍሰው በተለያዩ የጦር ካምፖች ማሰሩ ይታወቃል። በጦር ካምፖች ውስጥም ከፍተኛ የሰብአዊ መብት ጥሰቶች እንደሚፈጸሙ የተለያዩ የመረጃ ምንጮች ሲገልጹ ቆይተዋል። የኮማንድ ፖስቱ ሴክሬታሪ አቶ ሲራጅ ፈርጌሳ ሰልጣኞቹም በማዕከሉ ቆይታቸው የተፈጠረውን አመፅ አይደገምም፣ የቀለም አብዮት፣ የኢትዮጵያ ህገ መንግሥት፣ የኢትዮጵያ ታሪክ፣ የኢትዮጵያ የህዳሴ ጉዞ እንዲሁም የወጣቶች ሚና በሚሉ ርዕሶች ላይ የተዘጋጀውን ስልጠና ወስደዋል ሲሉ ገልጸዋል። በነገው ዕለትም በተለያዩ የጦር ካምፖች ታጉረው የሰነበቱ 11352 ሰዎች እንደሚፈቱም አስታውቀዋል። በኢትዮጵያ የተከሰተውን ህዝባዊ አብዮት ተከትሎ የህወሀት መንግስት ስልጣኑን ለማረጋጋት ሲል የአስቸኳይ ጊዜ አዋጅ ማውጣቱ ይታወቃል። በዚህ አዋጅ የተነሳ በርካታ ዜጎች መኖሪያ ቀያቸውን ጥለው የተሰደዱ ሲሆን በሺዎች የሚቆጠሩ ዜጎችም ሙትና አካል ጉዳተኛ ሆነው ቀርተዋል። የህወሀት መንግስት ከአስቸኳይ ጊዜ አዋጅ በኋላ የታሰሩ ዜጎች ቁጥር ከሀያ ሺህ እንደማይበጥ ቢገልጽም የገለልተኛ አካላት መረጃ ግን እስከ ሰባ ሺህ የሚደርሱ ዜጎች መታሰራቸውን ነው የሚያመለክተው። ዜናዎቹ የተከታተላቸዋቸውን ይመስሉ ነበረም። ውድና የተከበራችሁ አድማጮቻችን በመግቢያችን ላይ እንደገለጽነው እንግዲህም መረጋጋት የማይታይበት አቋም የሌለው የአሜሪካ ዜጎች ብቻ ስለመረጡት ወደ አሜሪካው ቤተ መንግስት የገባ ፕሬዚዳንት ይታያል። ቀደም ሲል ገልጸን ነበረም፣ ይሄ ፕሬዚዳንት እየጀመረው የጥላቻ ሰደድ ከየትም አይደርስም። በአጠቃላይ መሬት ላይ በሚታየው ፍቅር ይቀለበሳል የሚል ግምት አለን። ሕጎችም የተለያዩ ሕጎች አሉ። አሜሪካ ከሁለት መቶ ዓመት በላይ የተገነባች ሀገርና ሕግ ያላት ሀገር ናት። ስለዚህ የሚያደርጋቸው ነገሮች ከየትም አይደርሱም ብለን እንገምታለን። ምናልባትም እንደውም የፕሬዝዳንትነት ጊዜውንም ሳይጨርስ በሕግ ፊት ቀርቦ የሚጠየቅበት ጊዜም ሩቅ አይደለም የሚል ግምት አለ። በተለይ ግን በተለያዩ የፖለቲካ ሰዎችና በተለያዩ ኃይላት በኩል ያለው ነገር ምንድን ነው? አገሪቷ ውስጥ በሰላም የስልጣን ርክክብ መከናወን መቻል አለበት። ነገሮች ከአንዱ ፕሬዝዳንት ወደ አንደኛው ፕሬዝዳንት፣ ከአንዱ አመራር ወደ አንደኛው አመራር በሰላም መሄድ አለባቸው የሚል አካሄድ ስላለ ምናልባትም ከፍተኛ ባለስልጣናትና ወይም ከፍተኛ የፖለቲካ ሰዎች ይህንን እየተመለከቱ ይመስለናል። እንግዲህ ለሰላም ለፍቅር ለአንድነት ለሕብረት የሚደረገው ትግል ይቀጥላል። ቅዳሜ ታላቅ ሰላማዊ ሰልፍ አለ በአሜሪካው ቤተ መንግስት አካባቢ። በአጠቃላይ በአሜሪካ ታሪክ ውስጥ ስልጣን ይዘው በመጀመሪያው ሳምንት ውስጥ በዓለም ላይ ቀውጢ የፈጠረ በፈጠረው ቀውጢ ናላው እየዞረ የመጀመሪያው ፕሬዚዳንት ተብሎ ሊዘከር ይችላል፣ ዶናልድ ትራምፕ። አብደላም ብትጨምረው ካለ ያንን ጨምርና በዚሁ እንዘጋዋለን። እንግዲህ እስካሁን ያለው የገለጸውን ነገር ነው የሚመስለው። የቅዳሜውን ላይ ሁሉም እንዲገኝና ሶሊዳሪቲ ወይም ድጋፍ ማሳየት እንዳለብን፣ የራሳችን ጉዳይ ስለሆነ ሁላችንም መውጣት እንዳለብን በዚሁ ጥሪ ለማስተላለፍ ወዳለሁኝ። እንግዲህ አንተ በምትለው ልብ ያለው ልብ ይበል በማለት እንግዲህ ይሄ አዲሱ ፕሬዝዳንትም ልብ ካለው ልብ ቢል ጥሩ ነው። እንግዲህ የታክስ ሰነዱንም አላሳየም። እንግዲህ ከራሺያ ጋርም የተለያዩ ግንኙነቶች አሉ ይባላል። ራሺያዎች ሀክ አድርገው እንዳደረጉና እንደረዱትም እንኳን እኛ አዋቂዎቹ ቀርቶ ህጻናትም ሳይቀር እየተናገሩት ነው ያለው። እንግዲህ ልብ ያለው ልብ ይበል ነው። እንግዲህ ሰውየው ልብ ካለው ልብ ይበል። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።